ይሄው የበሰለ አቮካዶ ነው። እዚህ ጋ ደግሞ ዘይቱን አለኝ። ይሄ ይታያል። ይሄ ቀርቦት፣ ይሄ እሬት ነው። ይሄ ደግሞ ሮዝመሪ፣ እዛ ደግሞ እዚህ ጋ በዚህ ተልባለን ማለት ነው። ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን በቤታችን አሪፍ የሆነ ለጸጉራችን የሚሆን ዘይት የፀጉር ቅባት በአቮካዶ እና በውህዶች መስራት ማለት ነው። ሰላም ሰላም፣ እንዴት ናቸው? ይሁን ያለው እግዚአብሔር ይመስገን። ቤተሰቦቼ እዚህ ጋር ይህ ያዘጋጀሁት ለፀጉርዬ ቅባት ለመስራት ነው ማለት ነው። እዚጋ ተልባለን ተልባለ። እንደምታዩት እዚህ ጋ ደግሞ እሬት አጥቤ ይሄው ሹሁን አውጥቼ ቆራርጫለሁ ማለት ነው። አጥቤ አዘጋጅቻለሁ። ይሄ ደግሞ ቅርንፎች ነው። እዚህ ጋ ዘዘይቱን አለ ይሄ ሮዝመሪ እኛ ጋር ሁሉም ነገር ከጓሩ ነው። ሰላጣ መታከል ማለት እዚህ ጋር ደግሞ የበሰለ አቮካዶ ልጬ እና ጥቁር አዝሙድ አድርጌበታለሁ ማለት ነው። ሁሉ ይሄን አቀላቀዬ ለፈጭ ነው እንግዲህ ተከታታይ በጣም ምርጥ ነው ለጸጉራችን። በውድ ዘይት ምናምን ለጸጉር እያለን ከምንገዛ ኦንላይን በቤታችን እንደዚህ አዘጋጅተን ለራሳችን መጠቀም እንችላለን ማለት ነው እና ይህን እንደምታዩት ዘይትን እጨምራለሁ ለመፍጨት እንዲመቸኝ ለመፍጨት እንዲመቸኝ ነው እንጂ እዚህ ጋር በኋላ ላይ የምትፈልጉትን ያክል ዘይት ጨምራችሁ ሰብል ይመጣለሁ ማለት ነው። እዚህ ጋር ቀርቡ ጨምራለሁ። እኔ እንዲህ ነው ብዙ ማዘጋጀት

ቅርጽ ያለው እንጨምራለን። ደግሞ ተልባ አለ። ፀጉራችሁ ለሚነቃቀል ሰዎች ምናምን ተልባ በጣም አሪፍ ነው። የተልባ ጀል እንደዚህ ውሃ ላይ እያፈላችሁ ከመታጠባችሁ በፊት ጀሉን ታጠሉ እና ከቻላችሁ አቮካዶ የምታገኙ ልጆች ተልባ ከአቮካዶ ጋር የተልባውን ጀል አቮካዶ እና ሬት አድርጋችሁ ትፈጩ እና በጣም አሪፍ ነው። ለፀጉር ማክስ ራሱ ማለት ነው። የሚበቃችሁን ያክል እኔ እንደ ብዙ መስራት ስለምፈልግ ነው። ያኔ ቶሎ ቶሎ አትሰራማ እንዲሰራ እና ለወርም ለሁለት ወርም ጠቀማለሁ ያው ፀጉርን ብዙ ስለሆነ እንደዚህ ካዘጋጀን በኋላ ደግሞ መፍጫችን ላይ ደርገን ፍጫለን ማለት ነው። እንዲ አደርጋለሁ በውሃም ቻላል ግን እኔ አልፈልግም።

እና ደግሞ ውሃ ብናደርግበት ሞድ ቶሎ የመጠጨት እንትን አለው። ብዙዎቹ በውሃ ነው የሚሰሩት ግን እኔ ሰላም አቆየው አልፈለግም ውሃው ከላይ እንዲያጠልብ ማለት ነው

ጨረሻው ላይ ያመጣል። እንተመለሰ ይሄው ዛሬ የላኩልሽን ቪዲዮ ሰራሁ። ይሄ የአቮካዶ የቅርንፉድ የሮዝመሪ የተልባ ዘይት ማለት እና ይው ለመጭመቅ እዚ ጋ ይህን ይመስለን ቅባቱ። ሰላም ሰላም እንዴት ናችሁ? ቤተሰብን ያለው እግዚአብሔር ይመስገን። ጀምሬላችሁ ነበረ እንትኑ ካሜራ የተቋረጠብኝ ማለት ነው እና እዚ ጋር የቀላቀልኩትን ውህድ ፈጭቼ ፈጭቼ ለ እዚህ ጋር የምፈልገውን ያክል ዘይት እናንተ ይፈልጋኒ የጨመርኩት ዘይት የተወሰነ ዘይት ጨመርኩበት ብዙ ስለሆነ ያለ አንዴ የምሰራው ማለት እናንተ የፈለጋችሁትን እኔ የቀባት አይነት ኮኮናት፣ ምናምን ቫቲካ ጨምራችሁ መስራት ትችላላችሁ። እኔ ዘይት ዘይትን ትንሽ ያንድ ካፕ ምትሆን አደረኩኝና አንተ ከተኩት ማለት ነው። ያንን የተፈጨውን ነው አንተ ከተኩኝና በማጥለያ በአቡጃዲ ጨርቅ ጨመኩት። አቮካዶ በአቡጀዴ ጨርቅ ጨመኩት። ከተንተከተከ በኋላ ማለት ቀስ እያደረግኩኝ እያለ በደንብ እንጥፍጥፍ አድርጌ ካስወጣሁ በኋላ ደግሞ እንደዚህ ሆነ ማለት እንደዚህ ሲወልልኝ እንትን ቫልዚን አልነበረኝም፣ የምፈልገው አይነት ቫልዚን አልነበረኝም በጊዜው። ማለት አሁንም በእርግጥ አላገኘሁትም፣ ግን ማንኛውንም ቫልዚን ማድረግ ትችላላችሁ፣ ችግር የለውም። ግን ሞር ደግሞ ይሄ ኦሊቭ ኦይል ኦሊቭ ኦሊቬራ የሚል ቫልዜን አለ፣ አረንጓዴ ካለር ያለው እሱ ቢገኝ አሪፍ ነበረ። እኔ ዝም ብዬ እሱን ሳጣ ይሄን ትልልቅ ነው ው። እነዚህን ሁለቱን ቫልዚኖች ዜኖች ያውም ባዶኑ ለእናንተ እንዳሳየችው ብዬ ስጨምር ስላልቀረጽኩ ስራ ላይ ነበርኩኝ ታመቸኛ ይሄን ጨመርኩኝ ማለት ነው። ጨምሬ ከእንደገና ያንን በአቡጀዴ ያንተን ያልኩትን ያጠለልኩትን ዘይት ውሃ ባዶ ድስት ላይ ውሃ አደረኩኝና፣ ውሃው ሲፈላ ይሄ ቆርቆሮ ነው። ይሄ ማለት ጣሳው ቆርቆሮ ነው እንደ ማርቲ ነገር ነውና እዚ ላይ አደረኩኝና፣ ያንን ባቡጀዴ የጨመኩትን ዘይት እዚ ማርቲው ላይ አድርጌ ከሚፈላው ከድስቱ ውሃ ላይ አደረኩት ሶ ድስቱ ወደ ላይ ሲፈላ ይሄኛው ቆርቆሮ እየጋለ ይመጣል ማለት ነው። ከዛ እነዚህን ቫልዜን ጨመርኩኝና ማዋሃድ እስከሚንተከተክ ድረስ አዋሃድኩት፣ እስከሚቀልጥ ድረስ ማለት። አሁን ቀልጦ ይሄው እንደዚህ ምርጥ ዘይት የጸጉር ሰራሁ ማለት ነው። አሁን የገና ገና ስላልበረደ ነው። ሲበርድ ደግሞ አሪፍ ጭቃ ቅባት ይሆናል ማለት ነው። ያውኔ ከመጀመሪያው ከመጀመሪያው እዚህ ጋር ትንሽ እዬ ይሄ ቅርንፉድ እና የእንትን ውሃ ነው፣ እየችሁት የቅርንፉድ እና የሮዝመሪ ውሃ ዘፍዝፌ ነው የማስቀምጠው፣ ስፈልግ እያወጣሁ ትጠቀማለሁ ማለት ነው የምፈልገውን ያክል እና ይሄ እና አሁን እንደዛ የከተትኳቸውን ቅርንፉድ ሮዝመሪ ከዛ ደግሞ ታልባ አድርጌ እሬት አድርጌ ነው አንድ ላይ የፈጨሁት። ያኔ ውሃ ነገር ይፈልጋል እየጨመራችሁ ማለት ዘይት ታደርጋላችሁ። ያኔ ዘይት ያኔ ያክልም ብዙ ሰለማይፈልግ መጨመር ይህን ውሃ ይህን የቅርም ፉዱን እና የሮዝመሪውን ውሃ እየጨመርኩ ነው የፈጨሁት ማለት ነው። እና በዚህ መልኩ ቅባት ይሄን ጨረስኩ ማለት ነው። ሲረጋ ደግሞ አሳያችኋለሁ።